አዲስ ሰበር አሳዛኝ ዜና በዛሬ ሁለት ራሄልን መፈንከቷን ሰማን። በማን በብሌን ለምን? ምን አደረገች? ጭራሽ አበዛችው ባቢን ለመውሰድ ጭራሽ። ጽናትና ባቢን ለማለያየት ሞክራ አንድ ላይ መንገድ ሲሄዱ ተገናኝተው ባገኘችው ድንጋይ ግንባሯም ስትላት ሁለት ቦታ እንደተፈነከተ የውስጥ ነው፣ ወደ ሰው ጨራ አደለም። የውስጥ ያው ዜናዎች ነን ነግሮናል። እንደውጪ ያንሳታል ብሌን ጨምሪላት፣ አደለም ግንባሯ አይኗ ራሱ ምትያት ቸገር የለውም። አሁን ያዘናዘነ የምትመስለው ያዘነ ይመስላችኋል? አላዘና። ሌላው ራሄልና የብሌን እናት ጓደኝነታቸው እንዲሁም ደግሞ እስከ ጥግ ለመሄድ ያው ማክረዋል። በቃ ይሄ ያጸደጉት በፓርላማ አስጥገውታል ማለት ነው። ከዚህ በኋላ ያለው እንግዲህ የምናይ ይሆናል። በቢ እና እንዲሁም ደግሞ ራሄልን እንዲሁም ደግሞ የብሌን እናት አንድ ላይ ለመኖር እዛ ቤት ያው የሆነ ስምምነት ፍጽሟል የሚል ሆሬ ማለት ይሄም አግባብ አይደለም። አንዳንዴ ሰው ደከመጎነ አይታቸው ወይም ደግሞ ትንሽ ይሄ ስህተት ሲኖር በእርግጥ ስህተት አይደለም። ጋሽ መስፍን ሰራው ማለት ጋሽ ግርማ ሰራው ስህተት ስህተት አይደለም። ቀላልም አይደለም። በነገራችን ላይ ግን እኔ እንደው መበቀሉን ትቶ ትንሽ ቢያሳየው ነበር የፈለኩት። በዚህ መልኩ ያስወግደዋል ብዬ አልጠበኩም ነበረ። ግን በያስወግደው ጥሩ ነበር

በነገራችን ላይ አልፈርም ብሎ ነው ሰውዬው፣ በገዛ እጁ ነው የሞተው እንጂ እንትን አይደለም። እኔ ቁጭ አድርጎ ቢያስተምረው እንደምንም ብሎ እንዲፈርም አግባብቶ በግድም በወድ ምንም ብሎ ካስፈረመው በኋላ በቃ ምን እንደሆነ ቁጭ አድርጎ ማስተማር ይሄ ነበረ ፈለኩኝ። ግን ጋሽ ግርማ በድር በምድር ነው የመለሰው። ይሄ ወንድነት ነው በነገራችን ላይ። ያው ወንድ ልጅ እንደዚህ ነው እንዲ የምን ተማለት ነው ወንድ ልጅ ሲበቅል ነው እና አሁን ቅድም ብድር በብድር ያልሽው የት አለ እንዳትል፣ እንግዲህ ይቅርታት ሴት በሆነ ሽ ግን ወንድም ይሆን በቀል በቀል ጥሩ አይደለም። ግን በወንድ ልጅ እንዴት ነው እንዴ ሲጀመር አያምርም ው እደው የማይከፍል ወንድ ልጅ አይወለድ ነው የሚባለው። ስለዚህ ወንድ ሲሆን ያን የፈለገው የቅርብ አይነቱ ምናምን ቢኖ እሺ አይለው ገባችሁ አይደለም። እና ሴት ስምትሏ ትፉማ እንደዛ ሰዎች ወንድ ስላቸው በሴትም አለ ለልህኛ ከወንዶች የሚሉት ወንዶች ሴቶች አሉ። እነሱ ነገራችን ላይ ደስ ይለኛል። ለልህኞቹ ማለት ነው። የመጣውሎ ማሚን ብሎ አላህ ያውቃል እሱ ያውቃል ብሎ አሜን ብሎ መቀበል ሳይሆን አንዳንዴ መጋፈጠን ፊትለፊት ነው። ደግሞ ገጭገጭ ማለትም ጥሩ ነው። በተለይ እንደዚህ የበደላችሁ ሰዎች እንትን ይላል ያኔ ውስጣችሁ ጥሩ እንዳልሆነ ያኔ ይህ ቅንበቀል ምናምን ታውቃላችሁ። ሁሉም ነገር አንሳታቆቃቻቸው አይደለም ግን አላደለሽ አይላችሁ ከንቴ ምት ። አንዳንዴ ደግሞ እንደዚ ዛምኖ ስትላቸው ወይም ደግሞ እንደሁ እንደሁ እኔ ኮ ሽወኩ መበቀል አቅቶኝ አይደለም እንደ ፈጣሪች ነው እንጂ ምናምን። የምና አንዳንድ ሰው ዝም ስል ማለት ነው እነኛ ደግሞ ጭራሽ በቃ። አንዳንድ ሰው ኮ የመርእ ከገባው ማለት ነው ዝምታ አንድ ትልቅ መልስ ነው፣ የሚገባው ሰው ከሆነ ማለት ነው። አንዳንድ የማይገባቸው ደግሞ በስተታቸው ላይ ስህተት ዝም ስትሉ ይኸው ይኸው በቃ እሷ ታውቃለች ስራው ስራው እነሱ እየሰሩ እያሉ እየወነጀሉ እያሉ ስራዋ ያውቀዋል ስራዋ ታውቀዋለች ይኸው ዝም ታመርቃለች ምናምን ዝም ተብረሱ አንድ መርሰ እንደሆነ አታቁ ህይወቱ ነር ነው ወይ ስለዚህ የምላቸው ፈለገ ነው እኔ ጋሽ ግርማ ወንድነቱን በበቀሉ ምናምን ወድጄ ለታለሁ የምር ግን እኔ ቁጭ አድርጎ ቢያስተምረው ነው ማለት ድርጅቱ ወደ እሱ መልሶ ክፉ ደግሞ እኔ አንተ በግፍ ወስደከኝ በግፍ አንተን ብዬ መቀበል አልፈልግም ምናምን እንደዛ ብሎ ማለት ጥሩ ነበረ። ግን እሻ ይለው ማንም ሰው እሻ ይለው? እውነት ለመናገር ማንም እንደዛ አያደርግም። ምናልባት እየታደለ ልቡ በጣም ጥሩ ሰው የሆነ ቂም በቀል የማያውቅ ሰው ከሆነ እንደዛ አይነት ሰው ከሆነ በጣም ጥሩ ነው። ግን እንደዛለ ሰው አይመስለኝም። እንዴት ነው ወገሰላባችሁ ጥራችሁ አግኝታችሁ ገነባችሁትን ነገር አንዱ ብድግብሮ በዛም በስልጣንም ይሁን በምንም በዕውቅናም ይሁን በብር ዝም ብሎ ሲወሰድባችሁ እኔም በተቻለ መንገድ ማጥፋት ነው። እንደው ይሄ ፈጣሪ ማይቀጣም። ምክንያቱም ሀቃችሁ ነው። ስለዚህ እኔ የጋሽ ምትናም ነገርማ ስራ እኔ ወድጄለታለሁ። ይቅርታ አድርጉኝ፣ ወድጄለት ነበረ ግን ቢያስተምረውና ሞር ደግሞ ጽናትና በአቢ ባይለያዩ ይሄ ነው ትንሽ ያሰጋኝ፣ እንጂ ተሳስረዋል፣ ተጋግመዋል ምናምን ነገር ከእሷ ጋር ሆኗል። በመጥፎ ጊዜ በተቸገረች ጊዜ እንግዲህ ያው አይተናል፣ ሰምተናል። ግን በዚህ መልኩ መለያየቱ ጥሩ አይደለም። አሁንም ግን ጊዜ አለ። በአቢ ጎበዝ ብልጥ ከሆነ አይለያትም፣ ምክንያቱም ሁሉም ነገር ስለሚያውቅ ድርጅቱም የጽናት አባት መሆኑ ጽናትም ይሄ ሁሉም እንደተቸገረች አባቷም ይሄ ሁሉ እንደተቸገረ ስለሚያውቅ፣ የምር ምንም ቢሆን አባቱ ነው። ሊቀየም ይችላል፣ ግን ብዙ አባቱ ሊገደልበት ስለተገደለበት ያው ይቀየማል። ነገር ግን ይሄን ናክለን ይላል ብዬ በዚህ ምክንያት ከጽናት ይለያያል ብዬ አላስብም አላስብም ያው ባቢ ይሄ ነገር እንዳታደርገው ባገና እንደ ወረቀቱ ምንም ምንም ታውቃለ ስለዚህ ወደ ቦታው መልሰ ከነሱ አብሮ ብትቀጥል ይሄ ልብህ እሺ ካለ ማነው? አንድ ሰው ከአባቱ ገዳይ ነው ቁጭ ነው። ይሄ ባህላችንም እንትናችንም አይጠፋም፣ አይደለም የሚል ሰውም አይጠፋም። አይኖ አይኖ እረዳለሁ ግን እንደዚህ ቢያደርግ ምክንያቱም ስለሚያውቅ ማለት ነው፣ ሁሉም ነገር ምንላችሁ ፈልጌ ነው። በጥቅሉ ይችኛዋ ማነች? ራሄልን አይደለም አይኖ፣ አገሯ ምቿን ብትፈነከት ጥሩ ነውኔ፣ ደስ ይለኛል ብቀጥይበት ማለት ነው ብሌን ደግሞ በጣም ጎበስ አሁን ከአንዳንድ ወንድ እንዳይነት እንደ ብሌን አይነቱ ሴትን ደግሞ ይሻላል። አሁ አንዳንድ ፍስፍሶች ወንዶች አሉ አይደል አሁ ከእነሱ ብሌን አንደኛ ጎበሰ ወንድ ልጅ እንደው ሶስት የሳቶን ማለት ነው እንደዚ አይነት ሴቶች ማሉ እንዳላቸው እንዲ እሻውን ምን ደረግ እንግዲህ፣ ምንም ማደረግ የለበትም። ራሄል ተራፍ ሳር መኖሩ ጽናትና አባቢ እንደመጀመሪያው እየቀጥሉ አይለያዩ ይህ ሀዘኑን በጋራ ሲያሳልፍ ሆኖ ባቢ ያሆን ደስተኛ ሆኖ አይደለም። ከራሄል ጋር እንትን የሚለው ምናልባት የጊዜ ጉዳይ የጽናትን አይንን ለማየት እንዴት ከአባቴ ገዳይ ልጅ ጋር ምናምን ብሎ ነው እንጂ ደስተኛ ሞርታ ሆኖ አይደለም። ከእሷ ጋር ያለው ያለበትን ነው። አንድ ልጅ ነው ደግሞ እናት የለው አባት የለው ወንድም የለው እህት የለው ብቻውን ሆኖ ብዙ ነገር ይሰማዋል። ስለዚህ ጽና ደግሞ ያለሽም ነገር ቢሆንሽ አካባቢው ሄደሽ በምንም በምን መድረሰሽ ይው ጠይቂው ጓደኝነቱ ይደርሳል ችግር የለም ግን አሁን ያለበት ከጎኑ መሆን ባያወራሽም ቢመታሽም ከጎኑ መሆን አለብሽ ግን አያደርገውም ሁሉ ነገር ሲበሚያርቅ ከሽክርማን በእርግጠኝነት ሴጣን አሳስቶት ነው ምናምን ነው የሚለው ይሄን ልጅ የምር አምኖ እንደዚህ የሚቀብለው አይመስለኝም ሆኖም ግን ጽናት ከአሁኑ ከጠገቡ ሁኚ ከኋላ የውሸት ነው እንደው ይሄ ሁሉም ስድል ሲሆን ለምን ካጠገብ ያልሆነችም ማለቱን አይቀርም። አዎ ወደኋላው አዝናኝ ወደ እንግዲህ ወደኋላ እናያለን። የዛሬው ግን ከሱ ጋር ብትሆኝ የተሻለ ነው ማለት ነው። ከብዶሽ አይደል? አዋፍ ሸር ባቢ ምናምን እያልሽ እያዝናናሽ ሀዘኑ ከሱ ጋር ብትወጪ ደና ነው። ሰላማችሁ ይብዛ። ደና ዋሉ። ባይ ባይ